አሁን ምን እንደምናደርግ ታውቂያለሽ? ነገ ትልቅ ሰርፕራይዝ አለሽ። ከሰርጉ በፊት አንዳንዴ ሰርፕራይዝ ያስፈልጋል አይደለ? ስለዚህ የሆነ ቦታ ወስጄ አለ የሚባል ቦታ አዝናናሻለሁ፣ ፈታ አደርግሻለሁኝ ምናምን፣ እና የክሩ ሳይሆን ማለት ነው። አሁን ደግሞ የነገ ፕሮግራም ምን አይነት መሰላችሁ የሚሆነው። እኔና ሩታዬ ብቻችንን የምንዝናናበት የራሳችን ታይም ያስፈልገናል አለ። ስለዚህ እኔና ሩታዬ ለብቻችን አዲስ ታይም እናሳልፋለን። ያዝልኝ ቦታ ምረጥና ቦታ ምረጥና እንዴት ናችሁ? ደህና ናቸው ያማን ነው አላን እግዚአብሔር ይመስገን። ዛሬ እንግዲህ እንደዚህ ፏ ሽብርቅ ብለን ፋሚሊዎቻችን እንደዚህ አምሮብን ዱባይን መስለን ሁላችንም መነጽር አርገና፣ ለምን ያላረገው ይለዋል። ገና ዱባይ እንደተገባ ተሸመተ። ከዛ ፋሚሊዎች ግዴታ ቁንጣ ነው። እዚህ ሀገር ከሆናችሁ አልቀረ ማለት ያለብን ይመስለናል። እንግዲህ መኪናችንም መታለች መሰለኝ። እንገባለን ዞር ዞር እንላለን፣ አሪፍ አሪፍ ታይሞችን እናሳልፋለን። እንግዲህ የመጀመሪያዋ ምሽት ትንሽ ትከብድ ነበር፣ ሙቀት አለች ምናምን ምናምን። ደስ ይላል፣ ግን የምሬ ነው፣ ባይቡ ደስ ይላል። በምንም በቲሸርት እንኳን ብትሆኑ የትኛውን ቦታ ወታችሁ መግባት ትችላላችሁ፣ እና ሁሉም ነገር ያምራል፣ ይደምቃል

እና ለማንኛውም ፋሚሊዎቻችን እንደዚህ ፋሽን ብርቅ ድምቅ እያለን ጊዜያችንን የምናሳልፍ ነው ማለት ነው የሚሆነው። ዛሬ የሆነች ቦታ እንዳለን አሁን

እያልን አሪፍ ታይሞችን የምናሳልፍ ይሆናል ማለት ነው። ግን ደግሞ ማለት ነው ምን አይነት ስሜት የሰማችሁ? ዱባይ ከገባችሁ ጀምሮ ግን ለየት ያለ ድባብ አለው። የሙቀት ስሜት ነው የሙቀት ስሜት ምናምን እና ለማንኛውም ከዚህ በኋላ ግን ማለት ነው ጠዋት ነው መነሳት ያለብን ብለን ማታ አወራን፣ እና ስንት ሰዓት በእንነሳ ጥሩ ነው? ከቀኑ 10 ሰዓት ከቀኑ 10 ሰዓት እዚህ ሀገር ማለት ነው ሰዓቱ የተለያየ ነው። ማታ ማታ በቃ ትዞራላችሁ ምናምን ይነጋባችኋል። ቀን ቀን ደግሞ አስር ሰዓት ነው የምትነሱ ከእንቅልፋችሁና፣ ትንሽ ግራ ያጋባል ሰዓቱ። አሁን መውጣት ይከብዳል መሰለኝ ሙቀት ነው ጠዋት ጠዋት ማለት ነው እና አሁን ግን አሪፍ ታይም ላይ ነው የወጣነው፣ አስር ሰዓት። ትንሽ ዞር ዞር እናላለን። እንግዲህ ፋሚሊዎቻችን ሽብርቅ እንላለን፣ ድምቅ እንላለን። ሜሪ፣ ችግር አለ አይደለም? እና ፋሚሊዎች፣ ሰርፕራይዝ ደግሞ አላችሁ። በዚህ ሁለት ቀን ብዙ አዳዲስ የሚመጡ ሰዎች አሉ ከአዲስ አበባ ለሰርጉ ብለው። እንግዲህ እነሱንም እናሳያቸዋለን፣ ሰርፕራይዝ ነው የምናደርጋችሁ። እንግዲህ በኔ ሰርግ፣ በሩታዬ ሰርግ እንዲሁም ደግሞ ሌሎችም ይቀጥላሉ። ሌሎችም ይቀጥላሉ። በእነሱ ፕሮግራም ብዙ እንግዲህ አብሮን የሚያሳልፍ ሰው እየመጣ ነው ማለት ነው። ፋሚሊዎቼ ኮንግራ ማለት ፈልጋለሁ። ለምትመጡትም ዌልካም እንላቸዋለን እንቀበላቸዋለን፣ ከኤርፖርት ጀምሮ አሁን እኛ ዱባይ ገብተን ሌሎች ሰዎች ሲመጡ እንቀበላለን ነው

ፈረንጆቹም አረቦቹም የትኛውም ሀገር ያሉት ከለራችን ወደውታል። ከለራችን ብቻ በቃ የሆነ ወዛችን ደምግባታችን ደግሞ ታይወቅ እኔ ካለው ማለት ነው። መደበር የለም እና ሁሉም በቃ አዝናናቸዋለሁ ነው። ስለዚህ ከመጀመሪያ እስከምንወጣበት ቀን ድረስ ምንድነው ምንድነው ነገር ኪናችን መተዋል። ፋሚሊዎቻችን ትንሽ ደቂቃ አስጠብቆናል። እንቆጠዋለን ግን እንቆጠዋለን ይህ ፍቅር። ለማንኛውም ፋሚሊዎቼ ዱባይ እንግዲህ ያገኘነው ምርጥ ወንድማችን ላስተዋውቃችሁ። ቢኒያም ይባላል ምርጥ ጓደኛችን ነው። የትኛውም ሰው ማለት ነው ሲመጣ አዝናንቶ አንድ ወርም ሁለት ወርም 15 ቀን ማሰርም ቀን ይሁን አዝናንቶ የሚመልሰው የትኛውም የኢትዮጵያ ሰው ሲመጣ እንግዲህ ቢኒያም ነው። ተዋወቁት። በዚህ አጋጣሚ እንግዲህ እስከምንሄድ ድረስ 15 ቀንም ይሁን ወርም ይሁን ከኛ ጋር አብሮን ይሆናል። ሰላም ብላቸው የኛ ፋሚሊዎች ናቸው። ባይዘው ሰላም ብለናል። እንግዲህ ደስ ብሎናል። ከእናንተ ፋሚሊ ጋር ስለተቀላቀልኩ ምናምን ያው እንግዲህ በሰፊው ደግሞ ብዙ ነገር የምናረጋቸው ነገሮች ይኖራሉ። በቃ እንገናኝ፣ አረፈ ቪዲዮ ላይ ባይ ዘ ወይ። ምርጥ ልጅ ነው፣ እግዚአብሔርን ነው ብላችሁ። ከኤርፖርት ጀምሮ ማለት ነው ከኤርፖርት ጀምሮ ተሯሯጡ፣ መኪና ይዞ መጡ ምናምን። በቃ ምን ልበላችሁ፣ ወንድም ማለት ትችላላችሁ፣ እና በጣም ደስ የሚል ነው። በጣም ወደነዋል። እንግዲህ ሶስቱን ሳምንት ከቢኒ ጋር ነው የምንፈልገው ቦታ አየድን የምናሳልፈው። ሌላው ምንም ስጋት አይግባችሁ። እንግዲህ የሚመጡም ሰዎች ካሉ ቢኒ አለ ማለት ነው። ፋሚሊዎቻችን በየተኛው ሁሉም ሰዓት ማግኘት ትችላላችሁ። ልክ ልንሄድ ስንል ስልኩን ምናምን ምናምን ስለምናስቀምጥላችሁ እናንተም ስትመጡ ደውላችሁ ታገኙታላችሁ ማለት ነው። እንግዲህ ዱባይን እንጀራታለን ማለት ነው። ፋሚሊዎች ተከታተሉት። እንግዲህ ፋሚሊዎቻችን አሁን ወደ ዱባይ ሞል አካባቢ ላይ እንገኛለን። እንግዲህ እንዴት እንደሚያምር አጣይቁ። የተለያየ ዜጋ ምናምን የሚመጣበት አካባቢ ነው ያለ ነው። እና አይዘዊ ማለት ነው። እየመሸ ነው ግን ደግሞ ይሞቃል። እያቸው እዛ ጋ ምን እንደሚሰሩ እያቸው። እና በቃ በራሳቸው ዓለም ነው ያሉት ሁላቸውም፣ ዳኒም፣ ጽጌም ሩታም። ሩታ በተለይ ደግሞ በቃ ሌላ ዓለም ላይ ያለች ነው፣ ሌላ ፕላኔት ላይ ያለች ነው የሚመስለው። እና አምሮባቸዋል፣ ደስ ይላል። ግን ደግሞ ፈታዘና እያለን ነው ከዛም ባለፈ ደግሞ ማለት ነው፣ እስኪ ሁላቸውንም እየዞርኩ ነው እጠይቃቸው። ሜሪ እኔ እና ቆይታ ቆይታ በቃ በጣም ደስ ይላል። በስመ አብ በቃ ይሄን ድባብ ማየት በጣም ረጅም ጊዜ ነበር። በጣም ደስ ይላል። በተለይ ደግሞ ከዚህ ቲም ጋር ደግሞ ሲሆን የተለየ ነው። ጽጌ ብቻ ለብቻ ቃለ መጠየቅ ላድርጋችሁ። ቆይታ እንዴት ነበር? አንተም ትጠይቃለህ በኋላ። አሁን ጽጌ ትባላለች፣ ምናልባት ለማታቋት ጽጌ፣ ጽጌ ሬዳ ነው ስሜ፣ ግን ጽጌ ብለን አጠር እናድርግ ይሻላል። ለማንኛውም ፋሚሊዎቻችን ከጽጉ ጋር ተመልሼ ችላችኋለኝ ጽጉዬ፣ እንዴት ነው ቆይታ? ጽጉዬ በጣም ቆንጆ ነው ቆይታ። ጋይስ፣ በጣም እየተፍታታ ነው። በጣም ደስ የሚል ጊዜ እያሳለፍ ነው። በጣም ወድጄዋለሁ። ዱባይ በጣም የምታብሩ አውቆ ኮላያቸዋል

ዳኒና ተጠሩ ምን እንዳልከው ማለት ነው? ዳኒ ጋር ና እና ነው ዛሬ በጣም ደስ የሚል ቆይታ አብሪሽ ከሰርጋችሁ በላይ የሰሞኑን የምናሳልፈው ላይ ከባድ ይሆናል እና የሰርጋችሁ ደግሞ ቫይብ እንዴት ያልፋል የሚለው ነገር ሀሳቡ መሀል ላይ አሁን አሳ ቢሆን ደስ በጣም ደስ ይላል በጣም አሪፍና። ዱባይ ያላችሁ ቤተሰቦቻችን እንግዲህ ይኸው በጥሪያችሁ መሰረት እና ደግሞ የእና ብርሽን ነው ነውሩታን ሰርግን በማስመልከት እንግዲህ ዱባይ ላይ ተገኝተናል። እንግዲህ እየመጣችሁ ማግኘት ከፈለጋችሁ ከእኛ ጋር ታይም ማሳለፍ የሚፈልጉ ከሆነ ኤኒ ታይም ትችላላችሁ ማለት ነው። አንተ ቀውላላ ለምዶ ብገባብኝ ቀውላላ ማኛም ሀገር አንችለውም ምን እንደሚያክል አይታችሁ ፎቶ አንሳን ምናምን እያሉ ኧረ ፋሚሊዎች በአኛ ልንኖርም አይደለም። በእንደዚህ አስተያየት ሜሪ እየጀነጀን ችሎ የምሪው አረ ጎንበስ አለ እግር ጎንበስ ብሎ እየቀረጣቸው እያየ ነው። እሺ ለማንኛውም ፋሚሊዎች ጽጌና ሜሮን አልቻላቸውም፣ እዚህም እዛም። እሺ ማን ይቀራል መሰላችሁ? ሩታዬ ትቀራለች። ሩታዬ ነይ ወደዚህ። ሀይ ጋይስ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። መሀል ዱባይ ላይ እንገኛለን። ጥሩ ቆንጆ ቫይብ እያሳለፍን እንገኛለን ኢንጆይ እያደረኩኝ ነው። እኔ እየተዘናናሽ ነው በጣም። እና ሁላ ሁላ ቪዲዮ ምናምን እየቀረስኩኝ ነበር ሁላ እነሱን፣ ትቻቸው ምክንያቱም በቃ ያለው ቫይ በጣም ስላስደስተኝ ማለት ነው። ይሄን ይመስላል ቫይ እንግዲህ ፋሚሊዎቼ፣ እኔም ከእሷ ጋር ሌሎቹም የሌላቸው ዙር ዙር እያሉ እየፈለጉ ታይሞችን እያሳለፍን እንገኛለን። ዛሬ ሁለተኛ ቀናችን ነው። ነገ ግን ማለት ነው የሆነ ቦታ ይዣት ልሄድ እፈልጋለሁ እርታዬን። ስለዚህ ሰርፕራይዝ ይኖራቸዋል ብዬ አስባለሁ፣ ለሁላችሁም ማለት ነው ጋይስ። አሁን ምን እንደምናረግ ታውቂያለሽ? ነገ ትልቅ ሰርፕራይዝ አለች። ከሰርጉ በፊት አንዳንዴ ሰርፕራይዝ ያስፈልጋል አይደለ? ስለዚህ የሆነ ቦታ ወስጄ አለ የሚባል ቦታ አዝናናሻለሁ፣ ፈታ አደርግሻለኝ ምናምን እና የክሩ ሳይሆን ማለት ነው። አሁን ደግሞ የነገ ፕሮግራም ምን አይነት መሰላችሁ የሚሆነው? እኔና ሩታዬ ብቻችንን የምንዝናናበት የራሳችን ታይም ያስፈልገናል አይደለ? ስለዚህ እኔና ሩታዬ ለብቻችን አዲስ ታይም እናሳልፋለን። ነገን በጉጉት እንድጠብቁ ባክብሩ እጠይቃለሁ እና ፋሚሊዎች ዛሬ እነ ሜሮን ግን ምን አለበት አሁን ቢነግረኝ ነው። ለነገ እኮ በቃ ተባባልን አይደለ? ከቻለን ማለት ነው፣ ፎቶ ምን እንለቅላቸዋለን የሚገራርም ፎቶ ተነስተን። ግን በጣም ትወዱታላችሁ በእርግጠኝነት። ቫይቡም ምርጥ ይሆናል ብዬ አስባለሁ እና ብታዬ በጉጉት ጠብቂሽ። እንግዲህ ሆዴንም እየቆረጠም ቢሆን ይችላል። ምን ይደረጋል? አንድ ያልና ካለ አይ ያገር የሚቆርጥ ምግብ የለም ሲጀመር አብዛኛው እንግዲህ ሀገር ያው የሩዝ ሀገርም ስለሆነ ሩዝ እየበላን ነው። ሩዝ አትክልት ምናምን እየበላን ነው። ግን ደስ ይላል፣ ብቻ እኔ በጣም ወድጄዋለሁ። ለማንኛውም አሁን መሄድ ትችያለሽ። ቆንጆ ቆንጆ የአበሻ ምግቦች አሉ፣ እሱንም በጣም ያማምር እና እዛም እየበላን ነው። እና እንጀራ ምናምን ስንፈልግ እዛ ነው እየሄድን ያለ ነው። ፋሚሊዎች እእፋሚሊዎች የሚልባቸው ብቻቸውን ቀሩ። አሁን በህብረትም ብንሆን ችግር የለውም። በእያንዳንዳቸው ጥያቄ ስለጠየኳቸው ማለት ነው። እና ፋሚሊዎቻችን አንዳንድ ቦታዎች እየተዘዋወርን የምናሳያችው ነው ማለት ነው የሚሆነው። ግን በጣም ነው የሚያምረው ያለው ባይ በያበአ ደስ ይላል ግን ምን ያህል አሪፍ እንደነበርና ደስተኛ እንደነበሩ ይንገሯችሁ አይሻልም? እንደ ሀሳብ። እኔ ምን መሰላችሁ፣ ቅዝቃዜ አችልም እና ቶንሲል ያመኛል። ባለፈው ቢታመንኩ ቶንሲል ነበር። እዛ ካየ አስታወሳችሁ። ኤሲ በጣም እየከበደኝ ስለሆነ ቶንሲል እያመመኝ ነው። ሻይ ተሸክም እየሄድኩ ያለሁት ይሄን የሚያከብድ እዚህ ምዞረው ወሲሪ የሚያመመኝ ስለሆነ ነው። ጀስት ደግሞ ሙቀት ነው። ኤሲ መብራት ግዴታ ነው። ከቤት እየጣላው ነው ያለሁት። ልታስወጡ ነው ሀሳባችሁ? ምንድን ነው? ኤሲ ካላጠፋችሁ አልቻልኩም። ኤሲው በጣም ነው ቶሲ ያለው። አይ ትናንትና ማታ እንኳን ነገር ግን ዳኒ በሽታ እና ደስ የሚል ታይም እያሳለፍን ነው የምንገኘው። እንግዲህ እንደምታዩት ያለ ዱባይ መሆን ነው። እዚህ ጋር ደግሞ ብትቀሪ ፈለ በጣም ነው ግን በነገራችን ዱባይ የምታምረው እውነት እና ደግሞ በጣም ብዙ ቱሪስት አለ የብዙ ሀገር ዜጎች፣ አሉና ደስ የሚል ቆይታ ነው የሚኖርም ተስፋ አደርጋለሁ። በዱባይ ላይ ከዚህ በኋላ ማናችሁም ሜሮንም፣ ጽጌም ፎቶ መነሳት ከፈለጋችሁ ወይ ቪዲዮ መቀረጽ ከፈለጋችሁ እኔ አለሁ፣ እኔ ከሌለው አብርሃም አለ። ከማንም ወንድ ጋር ፎቶ ሲያነሳችሁ ባይ

አን አንድ ሲጀመር ነው አበሻ እንደማልጠብስ አውቅ ነበር። ኦኬ ነበር እንደማልጠብስ ነው ሰርጎች ይገኛል ለኔም ነው ይመስለኛል። አንዳንዱ ጠብሷል። እኛ ደግሞ ሳንጠብስ አንሄድም። ቴንክ ዩ ጋይስ ቴንክ ዩ

እኮ፣ ሴት እኮ፣ ሴት እህት ሁሉ ትወጥሻለች ወይ ቤስት ፍሬንድ ነው። እኛ የለንበት። እንዛ አሁን እዚህ ሰማያዊ የለበሰው ሰማያዊ

ወይኔ ዳኒ አላየ፣ ወይኔ ጉድ መጣብኝ፣ እያየች ነው። እኔ በሰው ሀገር ምንም ችግር አልፈልግም። የመጣሁት ሁለት ሙሽራ ልድር ነው፣ አብርሽንና ሩታ ስለ ሌላ ሙሽራ አይመለከተኝም። በሌላ ፕሮግራም ተጠርተን ነው፣ ምን መጠን ተጠርተን እኮ ነው የመጣነው። አንቺ ስጌ፣ ሴቷ እያየችን ነው ረፊ። ቱምቱን ናቱን አናቅም ረፊ፣ እኛ ለሰርግ የመጣ ነው። እንደ አንቺ እዛ ባሌን አዩብን ብለው እስር ቤት እንዳታስትሽን ትቀልጃለሽ። ረፊ ረፊ፣ እኛ አብርሽን እና ርጣልን ድር ተጣርተን በክብር የመጣን ሰዎች ነን። ስለዚህ ረፊ ጽጌ፣ አየኝ ማርያም ከዚህ ቦታ ዞረንበ ቅድም ፎቶዋን ብያየው ነበረና ችኮ ማለት ነው እዚህ ጋናት እኮ ረፊ። ወይ የእውነቷን ነው እግዚአብሔርን አንቺ ጽጌ። ረፊ አገኛ ነውና አውርተን ምናምን በኋላ እራት እንበላለን። አንድ ማለት ነው